እኔ ግን እኔና ቅመሜን ለማላየት ሆን ብላችሁ ነው የተነሳችሁት። ያ ከድሮ ፍቅረኛ ጋር ነው ያለን ከቅመሜ ጋር። እኔና ቅመሜን ለማላየት እኔ እንኳ እንደዛ እንዲፈጠር ከፈለጋችሁ ምን አለ መሰላችሁ። እኔና ቅመሜን ለማላየት ከፈለጋችሁ ምን ልስጣችሁ? ይህንንም ይህንንም መብላት ትችላላችሁ።

ይቅርብስልሺ ሰማ የመጨረሻ አንድ ዘፈልጋ ብዛችሁ። በቃ ባካችሁ። እኔም እንቅልፍም ሳይመጣ ታናና ይለካ ፍቅሬ ናምኝ የሚስቱ መከታ የቅመምዬ ቀብራራ። አንተ እኮ አትናገር እንጂ ከተናገርክ እስከ ጥግ ነው። በነገራችን ላይ በባላችሁና በፍቅረኛችሁ እንደ መከበር የሚያስደስት ነገር የለም። እና ጨሪቃዎች መጨረሻችሁን ያሳምርላችሁ፣ ከክፉ ሰዎች፣ ከአስመሳይ ሰዎች ፈጣሪ ይጠብቃችሁ፣ መንገዳችሁን እየቀና ያደርግላችሁ። አንድ ነገር እምላችሁ ማለት ነው፣ በሚፋቀሩ ሰዎች እና በሚዋደዱ ሰዎች መሀል መግባት ማለት መጨረሻው መሀል ቤት ነው የምትቀሩት፣ ክብራችሁን ታጣላችሁ። ምናልባት ሀይሚና ብሩኬ እንዲለያዩ የምትፈልጉ ሰዎች የብሩኬ አፍቃሪዎች ወይም ደግሞ የሀይሚ አፍቃሪዎች ልትሆኑ ትችላላችሁ። ማፍቀር መታደል ነው። ግን ደግሞ የእናንተ የማይሆንን ሰው እንደማይሆን ደግሞ እያወቃችሁ የምታፈቅሩ ሰዎች ደግሞ ጊዜያችሁን አታባክኑ። ክብራችሁን አትጡ። ሴት ልጅ ሁናችሁ ሴት ልጅ ሁናችሁ ሚዲያ ላይ አንድን ሰው አፈቀርነ ብላችሁ ክብራችሁን አትጡ። ምክንያቱም ያ ሰው ለእናንተ አልተፈጠረም፣ ይህም ማወቅ አለባችሁ። ነገ ህይወት ይቀጥላል፣ ነገ ህይወት ይኖራችኋል፣ ልጆች ተወልዳላችሁ፣ ታፈቅራላችሁ፣ ታገባላችሁ። ይህም ቪዲዮችሁን ይሄ ትክታክ ላይ የሚለቀቅ በየቦታው ያሉ ቪዲዮዎች ሁሉ ልጆቻችሁ ያያሉ። ስለዚህ እባካችሁ ክብራችሁን ጠብቁ። ፍቅር ማለት እኮ ያፈቀሩትን ሰው ብቻ አግብቶ ይኖራል ማለት አይደለም። እግዚአብሔር ካልፈቀድና የእናንተ እንዳልሆነ ካወቃችሁ ለምትወዱት ሰው ለምታፈቅዱ ሰው ለዛ ሰው የሚወደውን ነገር ውደዱለት። የሚወደውን ህይወት እንዲኖር ነፃነት ስጡት። እውነቴ እውነቴን ነው የምላችሁ። አሁን ሀይሚና ብሩኬ ፍቅረኛሞች ናቸው። ግዴታ እናንተ እዚ ጋር ፍቅረኛን ብለው እስከሚመጡ ነው አይደል የምጠብቁት? እነሱ ደግሞ እንደዚ አይነት ነገር አይፈልጉም፣ ማውራት አይፈልጉም። ህይወታቸውን በተግባር የሚኖሩ ሰዎች ናቸው። አለቀ ገባቸው፣ አይደለ? እንደዚህ እንዳሁኑ አሁን ሚዲያ ላይ እንደምታዩት የኔ ፍቅር የኔ ማር ምናምን እየተባለ በቃላት ድርደራ የሚያምኑ ልጆች አይደሉም። በቃ ብዙ ነገር እኮ በፕራንክም እያሳዩችሁ ነው አይደለም በብዙ ነገር እያሳያችሁ ነው። ስለዚህ ሀይሚ የራሷ ህይወት እያላት ብሩኬ የራሱ ህይወት እያለው እያወቃችሁ፣ ግን ደግሞ የነሱን ህይወት ለመበጥበጥ ሆን ብላችሁ እውነት እናንተ እኔ አፍቃሪ ልበላችሁ? ምቀኛ ልበላችሁ? አስመሳይ ወዳጆች ልበላችሁ? እኔ አላቅም ብቻ እግዚአብሔር እውነት ይሄ ነው እምላችሁ። ከቻላችሁ ለሰው ልጅ መልጋም ነገር ተመኙ። እነዚህ ሁለት ልጆች ገና ሲመጡ ወደ ሚዲያ ሲመጡ በፊት የዚህን ያህል እንትን አልነበረም አይደለም። ዛሬ ግን ሲሰሩ ሲለወጡ የሆነ ትልቅ ደረጃ እየደረሱ ሲመጡ ወዳጁም አፍቃሪውም ይበዛል። ግን ደግሞ ልንገራችሁ፣ የሚያስከብራችሁ ስራችሁ ነው። ስራ ደግሞ ከስብዕና ጋር ከጥሩ ነገር ጋር ሲሆን ነው የሚያስከብራችሁ። እናንተም ከሰራችሁ ከተለወጣችሁ የሚወዳችሁ የሚያፈቅራችሁ በጣም ብዙ ነው ገቧቸው አይደለም። ስለዚህ እባካችሁ የሚዋደድን ሰው የሚፋቀርን ሰው እንዲበረታ ወደፊት ጥሩ ህይወት እንዲኖር መምከር ማበረታታት ነው እንጂ ለመለያየት አትሞክሩ፣ አይሳካላችሁም። በነገራችን ላይ ምክንያቱም እግዚአብሔር ያገናኘውን ሰው መለየት ስለማይችል ማለት ነው እና የራሳችሁንም ክብር ጠብቁ። እውነቴ ነው የምላችሁ፣ ነገ ህይወት ይኖራችኋል። እንደው ሚዲያ ላይ ሴት ሆናችሁ ክብራችሁን ዝቅ አታደርጉ፣ በእንደው በፈጠራችሁ ማለት ነው። እና ውድ ቤተሰቦች ይበያላችሁ በሰላማችሁ ብዝት ቨኒንግ ለዚህ ቤት አዲስ ሲሆናችሁ ላይክ ሰብስክራይብ ያደረጋችሁ ቤተሰብ ሆነው መልካም ጊዜ።